የአፍሪካ መዲና የሆነችው አዲስ አበባ በታሪኳና በስሟ ልክ ሆና ለመገኘት የተለያዩ የልማት ስራዎችን ስታስተናግድ ቆይታለች። በተለይም ባለፉት ቅርብ ዓመታት በከተማዋ የተሰሩ ስራዎች ሰው ተኮር የሆኑና ለሀገሪቱ ኢኮኖሚ እድገትም ተጨማሪ እገዛ የሚሰጡ ናቸው። ልማቶቹ በፍጣና በስፋት የተሰሩ መሆናቸው ደግሞ የሀገሪቱ እድገትም በዚያው ልክ ተስፋ ያለው ስለመሆኑ ማሳያዎች ሊሆኑ ይችላሉ። የከተማዋ መምህራንም በተካሄደው ከተማ አቀፍ የመምህራን ውይይት ላይ ይህንኑ አንስተዋል። ይህ ስራ ይበል የሚያሰኝ ስራ ይህ አመርቂ የሆነ መንግስትን ሊያስመሰግነው መንግስት ምን እየሰራ እንደሆነ በሰራው በተግባር ሰው ልማት ላይ የሰራው ተግባር መንግስትን ሊያነቃቃ መንግስትን እንደ መንግስት ስራ ሰርቷል። መንግስት ማለት የህዝብ ነው የሚለውን ጥያቄ የተመለሰበት ሁኔታ አለ። ስለዚህ ይህ ስራ ቢቀጥል፣ ይህ ስራ በባለቤትነት ባለቤት ተሰጥቶት፣ ይህ ስራ ሳይወድቅ መቀጠል ያለበት ስራ ነው። በሁሉም ማዕዘናት እንዲህ አይነት ስራዎች ከተሰሩ ሀገር ታድጋለች፣ ትውልድ ያድጋል፣ እኛም የተሻለ ተጠቃሚ እንሆናለን። ለዚህ ያው እናመሰግናለን። በትምህርት ጥራት አካባቢ እየተመዘገቡ ያሉ እንደ ክፍለ ከተማም እንደ ትምህርት ቤትም ከአመራር ሪፎርም ጋር ወይ ከለውጥ ጋር ተያይዞ የተሻለ ውጤት በክፍለ ከተማም ደረጃ በተጨባጭ የታየ በትምህርት ቤት ደረጃም የተሻለ ውጤት የተመዘገበበት ሁኔታን ያለውና ከትምህርት ሴክተር ልነሳ ብዬ ነው የተሻለ ስራ ስላለ በዛው ተጠናክሮ ቢቀጥል የሚል ነው ውይይቱ። በሀገር ግንባታ ላይ ከመምህራን ጋሪ ጋር የጋራ አቋም ለመያዝ የሚያስችል ሲሆን የነገ ተስፋ የሆነው ትውልድ በምን አግባብ መቀረጽ እንዳለበት በሚሉ ጉዳዮች ላይም ያተኮረ ነው። በተያያዘም ከመምህራን የሚነሱ ጥያቄዎችና ሀሳቦችም ተነስተውበታል። የቤት አላውንስ ለምሳሌ የአዲስ አበባ ምራ በጣም እንቸገራለን። አዲስ አበባ አሁን ዘጠኝ አስር ዓመት ሰርተን ማስተርስ እንኳ ቢኖረን የምናገኘው ደግሞ ዘጠኝ አስር ሺህ ብር በዚህ ብር ቤት ተከራይቶ መኖር ከባድ ነው። ቤት ኪራይ ፍለጋ ከገፈርሳን አልፎ የሚመጡ መምህራኖች አሉ። በዚህ በኩል ደግሞ ከሱሉልታ ከጫንጮ አልፈን የምንመጣ መምህራኖች አሉ። ስለዚህ በጣም ይሄ ሊታሰብበት የሚገባ ነገር ነው። ምክንያቱም ይህን የእውቀት አርበኛ ይህን ወታደር የሆነ ይህንን ሰላምና ፀጥታውን አስከብሮ የመማር ማስተማር ሂደቱን እያስከበረ ያለ መምህር ሊሰጠው የሚገባው አጥጋቢ ምላሽ ሊኖር ይገባል። የመኖሪያ ቤት አበል ለጊዜው ማስተንፈሻ የሚሆን የተወሰነ መጨመር። ሁለተኛው ቢቻል ቢቻል መንግስት ገንብቶ የመኖሪያ ቤቱን በኪራይ መልክ ቢሰጠን። ምክንያቱም አሁንም እድሉ መጥቶ 25 ፐርሰንት ክፈሉ ቢባል በጣም አስቸጋሪ ነው የሚሆነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በውይይቱም ለከተማዋ የተሰሩ የልማት ስራዎች ሁሉንም ዜጎች ያሳተፈ የጋራ ድል መሆኑን አንስተዋል። የከተማችን ለውጥ ፈጣን እድገት በጋራ ርብርብ ነው የመጣው የሚሰራውም በከተማው በጀት ስለሆነ ይሄ ለውጥ ጥቅም ይዞ የመጣ ለውጥ ነው ለእያንዳንዳችሁ። እንዲሁ ሲታይ ደስ የሚል ንጹህ ከተማ ብቻ አይደለም። በእርግጥ ንጽሕና ሳኒቴሽን ከምንም በፊት ቅድሚያ የምንሰጠው ነው። የምንኖርበት ከተማ፣ ምንውልበት ከተማ፣ ምንሰራበት ከተማ፣ መኖሪያ ቤታችን፣ መኖሪያ አካባቢያችን ንጹህ መሆን መቻል አለበት። ይሄ ጤና ጉዳይም ነው። ከዛ ባለፈ ግን አሁን ዛሬ ለምትጠይቁትም ጥያቄ ምላሽ ለመስጠት እንደዚህ አይነት መሰረታዊ ስራዎችን መስራት ይገባናል። ባለፉት አመታት ጠንካራ ስራዎች በመከወን ትልቅ ፈተናዎችን እያለፍን መተናል ያሉት ከንቲባዋ፣ አሁን ደግሞ ወደ ተጨባጭ ተስፋዎች መሸጋገር የሚያስችል አቋም ላይ እንገኛለንም ብለዋል። ትልቁን ውጣውረድ ያለፍነው መተናል። ትልቁን ያለፍነው መተናል። አሁን ወደ ተስፋችን ወደሚጨበጥ ተስፋችን የገባን ባለንበት ወቅት ምንም ተስፋ የሚያስቆርጥ ነገር የለም። ያለንበት ምዕራፍ የተስፋ ልምላሜ ያለበት ምዕራፍ ላይ ነው። በሰራናቸው ፕሮጀክቶች ብዙ ሪዋርድ ነው የምናገኘው። እንደ ሀገር እንደነ ህዳሴ ግድባችን እነ ግሪን ሌጋሲ በጣም ሪዋርድ የሚያደርጉን ነው። እንደ አዲስ አበባ ካሁኑ የቱሪስት ፍሰቱ ምልክቶቹን አይተንበታል። በዚህ በጀት ዓመት በብዙ በጀታችንን ሊቀይረው እንደሚችል እናምናለን ማለት ነው። በትምህርት ዘርፉ ከፍተኛ ውጪ በማውጣት የተለያዩ ስራዎችን ስሰራ ቆይተናል በማለትም የተማሪዎች ምገባን፣ የትምህርት ቁሳቁስ ማሟላትን፣ የመምህራን ጥቅማጥቅም ማሻሻል እና ሌሎችንም በአብነት አንስተዋል። ተማሪዎቻቸው በምግብም በሚለብሱት ዩኒፎርምም በሚይዙት ቦርሳ፣ በሚይዙት ደብተር እስክሪብቶ ልዩነት የለም። አምስት ሺህ ቤቶችን መምህሩ ባለቤት ይሁን ብለው በከፍተኛ የመንግስት ድጎማ እናንተ ላይ እዳው እንዳይበዛ ከከተማው በጀት ላይ መድበን ቤት ባለቤት መምህራኖች የቤቱ ባለቤት እንዲሆኑ ያደረግነው 2014 ዓመተ ምህረት ነው። እኔም ማቆህ ይሄንን ነው። መምህራኖች ቀጥታ ወደ ስራቸው ከዛው ወደ ቤታቸው መመላለስ የሚችሉበት ያው ነፃ አውቶቢስ ሰርቪስ ያገኙ ያልንበት ያው በፍትሃዊነት ካለችን የማካፈል ጉዳይ ነው። መምህራን ሆስፒታል እና ለኮሜርሻል ገቢ ማስገኛ ቦታ ያስፈልገናል። ህንፃን ገንባ ስትሉ አመላልሰናችኋል እንዴ? ወሰን እኮ ወዲያው ወዲያው ተቀብለን የወሰነው መምህራን ማህበር መጡ፣ ተነጋግር በሚቀጥለው ውሳኔን ያስተላለፍ ነው። በርካታ ስራዎች ቢሰሩ ሙሉ ግን አይደሉም፣ በማለትም አሁንም ቢሆን ከመምህራን የሚነሱ ጥያቄዎች አግባብነት ያላቸው ናቸውም ብለዋል። በመሆኑም ሁሉንም በየደረጃ ለመፍታት መንግስት የተለያዩ ጥረቶችን እየወሰደ ይገኛልን ብለዋል። የትምህርት ስርዓት ጥራት መጨመር ለሀገር ግንባታ መሰረት ነው። እዛም እዚህም በምንሰራው ቁጥቁጥ ስራ የምንፈልገው ለውጥ ልናመጣ አንችልም። መሰረታዊ ለውጥ ለማምጣት ነው ጥረታችን። ዛሬ ያለንን በጀት እውነቱን ለመናገር ዛሬ ለምጠይቁት ነገር በመጠኑ ብናከፋፍል ቀላል ሊሆን ይችላል። ግን የት ያደርሰናል? የዓለም ኑሮ ውድነት እየገሰገሰ ነው። ኢትዮጵያ ላይ ብቻ የተከሰተ ጉዳይ አይደለም። ያንን ከፊታችን በመሰረታዊ ለውጥ የሚያካክስ ነገር እየሰራን ካልሄድን በስተቀር ዛሬ ትናንትና፣ ባለፈው፣ ዛሬ 2014 እንኳን የጨመርንላችሁ እኮ ያጨበጨባችሁት ነገር ዛሬ ምንም አይደለም እያላችሁ ነው አይደል እንዴ? 2014 ላይ እንዴት ደስ ብሏቸው እንዳጨበጨባቸው አረሳው። ትልቅ ለውጥ አድርጋችሁት ማለት ነው። ዛሬ ግን ምንም አይችልም፣ እንዳያችሁት ብዙ አይችልም፣ ብዙ አያስኬድም። ስለዚህ ወቅቱን ከሚመጥን ለውጥ ጋራ ለውጥ በሕይወታችን ላይ ሊያመጣ የሚችል ስራ ያስፈልገናል። ለጥያቄዎቹ የሚሰጠው ምላሽ የመምህራና አቅም ያገናዘበ እንዲሆንም የተለያዩ አማራጮችን በመጠቀም በየደረጃው መፍትሔ የሚሰጠው መሆኑን ተመላክቷል።